ሰላሳ ዓመት ከጌታ ጋር። እመቤታችን ጌታን ጸንሳ ከወለደችው በኋላ እስከ ሰላሳ ዓመቱ ድረስ እንደ ልጅነቱ እያገለገላት እንደ አምላክነቱ እያገለገለችው አብረው በአንድ ቤት ውስጥ ኖራለች። ሌላውን እንተወውና ይሄ ነገር ብቻ ለማሰብ ያስጨንቃል። ከእግዚአብሔር ጋር አብሮ በአንድ ቤት ውስጥ መኖር እንዴት ያለ ነገር ነው! ልብ በሉ ድንግል ማርያም ጠዋት ከእንቅልፏ ስትነቃ እንዴት አደርክ የምትለው ፈጣሪዋን ነው። ማታ ስተኛ እንደ ናደሪ የሚላት አምላኳ ነበር። የማይተኛው ትጉህ እረኛ በተኛች ጊዜ ሕፃን ሆኖ ካጠገቧ ያደረ ከመቤታችን በቀር ማን አለ? ኪሩቤልና ሱራፌል ቅዱስ ቅዱስ ቅዱስ የሚሉትን አምላክ እንደ እናት እሽሩሩ ብላ ያስተኛች እርሷ ነበረች። ምድርን በአበባ ልብስን የሚያስጌጠውን ጌታ በተኛበት ያለበሰችውም እርሷ ነበረች። ዓለምን በእጆቹ የያዘውን ጌታ ክንዶቿን ያንተራሰችው እርሷ ነበረች። እነዚያን ሌሊቶች ድንግል ማርያም እንዴት አሳልፋ አይሆን? በሕልምም በእውንም ከፈጣሪ ጋር ማሳለፍ እንዴት ያለ ጸጋ ነው! ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እመቤታችን ከልጇ ጋር ለሰላሳ ዓመት አብራ በአንድ ቤት ስትኖር የነበራቸው ንግግር ሁሉ ከእግዚአብሔር ጋር መነጋገር እንደ መሆኑ ጸሎትም ጭምር ነው። የጠዋትና ማታ ጸሎትሽ ከልጅሽ ጋር ማውራት የሆነልሽ፣ ልጅሽ የሚሰጥሽ መልስ የፈጣሪ መልስ የሆነልሽ እመቤቴ ሆይ ስለ አንቺ ክብር ማሰብ ምንኛ ያስጨንቃል። እስቲ ረጋ ብላችሁ አስቡት። እመቤታችንና ጌታችን ኢየሱስ ክርስቶስ በእነዚያ ሁሉ ዓመታት ምን ሊነጋገሩ ይችሉ ነበር? ከእርሷ በቀር ማን ይነግረናል? ድንግል ሆይ አንቺ ካልነገርሽን ማን ይነግረናል? ለማዕድ ስትቀመጡ ምን ብሎ ጸልዮ ይሆን? እንደ ሐዋርያቱ ቅርሶ ሰጥቶ ይሆን? ውሃን እንዲጠጣ ሞልተሽ ስትቀጅለት ውቅያኖስን እንዴት በውሃ እንደሚሞላ ነግሮሽ ይሆን? በእርግጥ በእነዚህ ዓመታት ክርስቶስ ለእናቱ ምን ምን ሲነግራትስ ኖሮ ይሆን? ስለ የትኛውስ ምስጢር ሲገልጥላት ነበር? ገና የዐሥራ ሁለት ዓመት ልጅ ሳለ በኢየሩሳሌም ቤተ መቅደስ ያነጋገሩት የአይሁድ መምህራን በማስተዋሉና በመልሱ ሲገረሙ ነበር። እመቤታችን ከሕፃንነቱ ጀምሮ እስከ ሰላሳ ዓመቱ ድረስ አብረው ስትኖር በስንት ነገር ስትደነቅ ኖራ ይሆን? ሉቃስ 2 ቁጥር 47። እንደ መንፈሳዊት እናት ድንግል ማርያም ለልጇ የትኛውን የመጽሐፍ ቅዱስ ታሪክ እየነገረች አሳድገው ይሆን? ሙሴ ስላያት እጸጳጦስ ታሪክ አልነገረችው ይሆን? ታሪኩን ሰምቶ ያቺ እጽ አንቺ ነሽ፣ እሳቱ ደግሞ እኔ ነኝ ብሏት ይሆን ውሃ ስለፈለቀለትና እስራኤል ስለጠጡበት ዓለት ነግራው ይሆን? እሱስ ያ ዓለት እኮ እኔ ነበርኩ ብሏት ይሆን? ብሉይን ስታነብ ሐዲስን እየተረጎመ እንደ ኤማሁስ መንገደኞች ልቧን አቃጥሎት ይሆን ሉቃስ 24 32። ጠቢበ ጠቢባን፣ ሊቀ ሊቃውንት ኢየሱስ ክርስቶስ በቤትሽ ጉባኤ የዘረጋብሽና ያስተማረሽ ድንግል ሆይ አንቺ እንደሆንሽ በልብሽ ከመጠበቅ ውጪ ብዙ አትናገሪም። ሆኖም ልጅሽ ምን ምስጢር ነግሮሽ ይሆን? ኤልሳቤጥ እንኳን ዮሐንስን ጸንሳ ስለ ጽንሱ የምትለው ብዙ ነገር ነበራት። ፈጣሪ በአንቺ ዘንድ ያደረ ድንግል ሆይ አንቺስ ምን ትነግሪን ይሆን? የመለኮት እሳት በሆድሽ ባደረ ጊዜ ልብሱ እሳት፣ ቀሚሱ እሳት ነው፤ እንደምን አላቃጠለሽም? የኪሩቤል ዙፋን በሆድሽ ውስጥ ወዴት ተዘረጋ? በግራ ነው፣ በቀኝ ነው? ታናሽ አካል ስትሆኚ ይህ ሁሉ እንዴት ሊሆን ይችላል እያለን ከአባር ያዕቆስ ጋር እንጠይቅሻለን። እንዳንቺ ፈጣሪውን የሚያውቅ ፍጡር የለምና የዓለም መጽሐፍ ቅዱስ ሊቃውንት፣ የነገረ መለኮት ምሁራን፣ የወንጌሉ ተንታኞች ሁሉ ከአንቺ እግር ስር ወድቀው እንደ አዲስ ስለ ክርስቶስ ሊማሩ ይገባቸዋል። ልህቅተ ሊቃውንት እመቤታችን ሆይ ሊቃውንት ሁሉ የአንቺን ተማሪዎች ናቸው ባለቅኔዎች ሁሉ በአንቺ ፊት ገና ፊደል አልቈጠሩም ሰውና መላእክት አንድ ላይ ተሰልፈው ብርቱ የሚሆን በአንቺ ያደረገውን ታላቅ ነገር ሊሰሙ ይጠባበቃሉ ወዳጄ ጥቅስ ፍለጋ አንትተህ እግዚአብሔርን በእቅፏ ከያዘችው ቃሉን በሹክሹክታ በጆሮዋ ከሰማችው ድንግል እግር ሥር እንደ እኔ ብትደፋ ይሻልሃል። የእግዚአብሔርን እጆች ይዛ የመጀመሪያዎቹን የሕፃንነት እርምጃዎቹን እንዲራመድ የመራቸው ድንግል መቆሚያ ቃተንን ደካሞች እንድትመራን አብረን ደጅ ብንጠናት ይሻላል። እነ ጴጥሮስ በቅዱሱ የታቦር ተራራ ከጌታ ጋር የነበሩ፣ ፊቱ ሲያበራ አይተው በዚህ ካልኖርን ብለው ተመኝተዋል። ኤልያስና ሙሴ አግኝተውት ነበር። ሰላሳ ዓመት ከጌታ ጋር የኖርሽ እመቤታችን ሆይ የልጅሽ ልብሱ ስንት ቀን አብርቶ ይሆን? ከነቢያትስ እነማን አምጥቶ አሳይቶሽ ይሆን? እንደ ጴጥሮስ ሦስት ዳስ እንሥራ የማቴዋ የእግዚአብሔር ማደሪያ ድንኳን ሆይ ቤትሽ ደብረ ታቦር ሆኖልሻልና ልጅሽ ምን አሳይቶሽ ይሆን ከእግዚአብሔር አብ ልጄ ይህ ነው እርሱን ስሚው የሚል ድምፅ መስማት የማያስፈልግሽ፣ ለእኔም ልጄ ነው ማለት የምትችዋ እናት ሆይ እንደ እግዚአብሔር አብ የሚቻላችሁን ሁሉ አድርጉ ለማለት ሥልጣን የተሰጠሽ፣ ሰላሳ ዓመት ከጌታ ጋር መኖርሽን ባሰብኩ ጊዜ እባባህሊናዬ ኃጢአት ያደቀቃት ሰውነቴ እጅግ ተጨነቀች። ዮሐንስ በፍጥሞ ደሴት ብዙ ራእይ አይቶ በጌታ ቀን በመንፈስ ነበርኩ ብሎ ጻፈ። ሰላሳ ዓመታት የጌታን ቀን የሆነላት በመንፈስ የነበረች ድንግልስ ስንት ራእይ አይታ ይሆን? መላ የሰውነታችን አካል ሁሉ አፍ ቢሆን የእርሷን ክብርና ምስጋና ተናግረን መፈጸም አንችልም።